እንደምን ቆያችሁ። በዛሬው ዕለት የምንመለከተው ባለፈው ሳምንት የወገብ የጀርባ ህመም ስንመለከት በሚቀጥለው እናየዋለን ያለውን አንኪሎዚንግ ስፖንዲላይተስ የሚባል ወይም የአከርካሪ አጥንት መገጣጠሚያዎች ማበጥና የመድረቅ ህመም የሚመለከት ነው። ይህ ህመም የቆየ የአከርካሪ አጥንት ማበጥ አጥንቱ ያብጣል፣ ይደርቃል፣ እና አንድና ድሞ ይጣበቃል። ረጅም ጊዜ ነው መከላከል የማይቻልና በህክምና የማይድን ነገር ግን በቶሎ ሲጀምር ከተደረሰበት ህመሙን መቀነስ፣ እድገቱን ማዘግየት የመንቀሳቀስ ችሎታችንን ደግሞ ማሳደግ እንዲሁም በህመሙ ምክንያት የሚመጡ አደጋዎች ሊመጡ የሚችሉ አደጋዎች አሉ፣ ኮምፕሊኬሽን ይባላሉ። እነሱን መቀነስ ይቻላል። ይህ የቆየ ህመም አከርካሪ አጥንት ማበጥ መድረቅና ባንድነት መጣበቅ ሲሆን መከላከል የማይቻል እና በህክምና የማይድን ነገር ግን በቶሎ ከጀመረ ከተደረሰበት ህመሙን መቀነስ እድገቱን ማዘገየትና የመንቀሳቀስ ችሎታችንን የማሳደግ እንዲሁም በህመ ምክንያት የሚመጡ የሚችሉ አደጋዎችን ወይም ደግሞ ኮሚኒኬሽን የሚባሉ እነሱን መቀነስ ይቻላል። በሽታው መከላከል አይቻልም፣ ህክምና አይዳንም። ነገር ግን ቶሎ ቶሎ ከተደረሰበት ያው እድገቱን መቀነስ ይቻላል፣ ህመሙን መቀነስ ይቻላል። የመንቀሳቀስ ችሎታን ደግሞ በደንብ ደርቆ እንዳይቀር የተወሰነ ነገር ወይም እርዳታ መደረግ ይችላል። ምክንያቶች ያሉት አንደኛ የዘረመርል ችግሮች ናቸው። ከዛ አባይ ዘረመርል ሲኖር የሚፈጠር ነገር ነው ይሄ። ሁለተኛ የራሳችን የመከላከል ስርዓት የራሳችን መጋጠሚያ እና ጅማቶችን በስተት ሲያጠቃ የሚመጣ ነገር፣ ባለፈው ሳምንት እንዳልናቸው አውቶኢሚዩን የሚሆን የራሳችን ስርዓቱ ነው በስተት ነው ይህ ነገር የሚፈጠረው። ሶስተኛው አካባቢ ተጽዕኖ፣ አካባቢው ብዝጋዜም ይሁን ሙቀትም ይሁን እነዚህ አካባቢ ተጽዕኖ ይኖራል። የአንጀት መጎዳት፣ ጠቃሚ የሆኑ የአንጀት ባክቴሪያዎች ያለመጣጠን ናቸው ተብሎ ይገመታል። ይሄ በደንብ ተጠንቶ ይሄ ነው ተብሎ እነዚህ ናቸው ተብሎ ይገመታል። ለዚህ ምክንያቶች አጋላጭ ነገሮች አንደኛ እድሜ፣ አብዛኛው ወጣት ነው ቅድም እንዳልኳችሁ ከ15 እስከ 30 ዓመት ድረስ ያሉትን የሚያጠቀው። ሁለተኛ በፆታ ከሴቶች የበለጠ ወንዶች ይጠቃሉ። ምልክቶቹ ሲጀምር የሚኖሩ ምልክቶች አሉ። አንደኛ የጀርባ ህመም ወይም የወገብ መድረቅና ህመም ወይ ይኖረዋል። የታችኛው ወገብና ዳሌ፣ የላይኛው እግር ህመም ይኖረዋል። ታችኛው የመቀመጫችን ግደም ጋር ሴቶች ግደም ጋር ይሉታል ግን ኮሴክስ ያለው አማራጭ ተዘራራቢ የሚላቸው ባለፈው ሳምንት ላይ ነበረውን አጥንት እነዚህ በብዛት ያማቸዋል። በአብዛኛው ጊዜ ይሄ ህመም የሚብሰው ጠዋት ካልጋ ሲነሱና ከረጅም ሰዓት በኋላ ሲቀመጡ ደግሞ ረጅም ጊዜ ሲቀመጡ የሚሰማ ነው። ይህ ብዙ ጊዜ እረፍት ላይ ብዙ ጊዜ አይሰማ፣ መጀመሪያ ሲጀምር ረፍት ላይ ይሰማ፣ እንቅስቃሴ ወይም ደግሞ ረጅም ሰዓት ሲቀመጡ የሚመጣ ህመም ነው። ህመሙ የሚቆዩ የሚኖሩ ነገሮች ይለወጣል። ህመሙ በእንቅስቃሴ ጊዜ ይቀንሳል፣ በእረፍት ጊዜ ደግሞ ይጨምራል። ህመሙ የጀርባ አከርካሪ አጥንትን እንቅስቃሴ ይገድባል፣ እንደ ልብ እንዳይንቀሳቀስ ያደርጋል። በአከርካሪ አጥንት መጣበቅ መግዳት መጣበቅ ምክንያት የሰውነት ቅርስ ይጣመማል። ጣብቋል እንደ ልብ ወደ አሁን ማለት ስለማይችል ወይ ደርቆ ነው የሚቀረው። ጎንበስ ማለት አይችልም፣ ደርቆ ይቀራል። ይሄ የሰውነትን ቅርጽ ያበላሻል። ሌሎች መገለጫዎች አሉት፣ ተጨማሪ ምልክቶች አሉት። አንደኛ ከፍተኛ ድካም አለው። የአይን መታመማለ ቅድም እንዳልኳቸው አውቶ የሚሆኑ የሚባለው የራስ መከላከያ ስርዓት ልክ ጥምቶቻችንን እንደጎዳ አይናችንም በጠቅላይ አይናችን ይደቀላል። ህመም አለው፣ ያመናል። ሶስተኛውም ትከሻ፣ ጉልበትና ቁርጭምጭሚት ህመም ይኖረዋል። ይሄ ሌሎች መገለጫዎቹ ናቸው። አራተኛው ህመሙ ሲብስ ደግሞ የተጣበቀው አጥንት መድረቅና መተንፈስ ያስቸግራል። አጥንቱ ሲጣበቅና ሲደርግ እንደ ልብ መተንፈሳቸው ለምን? ይሄ አጥንታችን የድረት አጥንታችን ወዲያወዲ እንደ ልብ አይልም ደርቋላ። ስለዚህ ይሄ አጥንት እንደ ልብ አስተነፍስም። ይህ አይነት ችግር ያለባቸው ሰዎች የምርመራ ዘዴዎች አካላዊ ምርመራ ያደርጋል ሐኪም በዛም ሊለየው ይችላል። ራጅና ኤምአርአይ ምርመራ አለ። ሶስተኛው ኤስአር የሚባል አለ። ይሄ በሰውነት ውስጥ የኢንፌክሽን መጠኑን ለማወቅ የሚደረግ ምርመራ ነው። እንዲሁም ሲአርፒ የሚባል ምርመራ አለ። ይሄ ደግሞ ህጉበት የሚለቀውን ፕሮቲን መጠን በመለካት የራሳችን የመከላከያ ስርዓት ወይም አውቶ ሚሆን ኢንፌክሽን በሰውነታቸው መኖሩን ለማወቅ ያስችላል። እነዚህ ምርመራ ዜሎች ናቸው። ህክምናው ያው እንደነገርናችሁ ማስታገሻ እንክብልም ሆነ መርፌ የሚሰጥ ነው። ይሄ ማስታገሻ ነው። ማዳኛ የለውም። ሌላ ሁለተኛው አካላዊ እንቅስቃሴ እንዲያደርጉ ፊዚዮትራፒ የሚባል እዚ የሚረዱ ይደረጋል። ሶስተኛው የህይወት አናረን ዘይቤ ማስተካከል ማድረግ የሚቻለው ይሄ ነው አንደኛ የመደበኛ የአካል እንቅስቃሴ በየጊዜው ማድረግ አለበት። ስፖርት እንቅስቃሴ ማድረግ አለበት። በጣም ባይሆን ያው የደረቀ ነገር ስለሆነ እንዳይሰበር ቀስቀስ ያለ ሐኪም የሚመክረው እነዚህ ጊዜው ጥራፊስቶ ይመክሩት መሰረት እንቅስቃሴ ያደርጋል። ከተቻለ አቅም፣ ከፈቀደ የተማጠነ ምግብ እንዲሆነ ይመከራል። ሌላው ሲጋራ የሚያጨስ ሰው ሲጋራ ማቆም፣ ሲጋራ ቤት ውስጥ የሚያጨስ ሰው ካለ ደግሞ ያንን እንዲርቅ ማድረግ። ይሄ ህክምናዎቹ አይነቶች ናቸው። መከላከያ ምንም የለውም። በምንም ነገር አይታወቅም። ሲመጣ ከታወቀ በኋላ የሚደረሰበት ቶሎ ከደረሰበትን ደግሞ ያው ቀድም እንዳላችሁ የተለያየ ነገሮች ስለሚደረጉ የጊዜው ችግሮችን ለማቅለልና ለመቀነስ ያስችላል እንጂ ሌላ እንከላከለ የምለው ነገር አለ የለንም ማለት ነው። እና ለዛሬ ያለን የሆነው በተለይ ወጣቶችን ስለሚያጠቃ ሁሉንም ላይ ያጠቃል ማለት ሳይሆን፣ ይሄ ቀድም ምክንያቶቹን ነግረናቸዋል። የዘረመል ችግር እንደሆነ ነግረናቸዋል። አውቶ የሚሆኑም ችግር ላይ የሚያወጣቸው እንደሆነ ነገር ናቸው። እዚህ ላይ ጥንቃቄ መከታተል ማድረግ ነው እንጂ ሌላ ምንም የሚደረግ ነገር የለም እንዲታወቅ ነው። ለዛሬ ያለን የሆነው በሰላም ቆዩ።